ራሱ ሰላም ጤና ይስጥልን። ውድና የተከበራችሁ የተንቢ ዩቲብ ቻናል ተመልካቾች በሙሉ ሰላማችሁ ብዝት ይበልልኝ። ዛሬ እህቴ ምሳ እየጋበዝኳት ነው። ምሳ ከበላን አብረን በጣም ቆያረን። ምንድን ነው ግን እንጃ። ቆይተናል እኮ ሲጀምር ለፋሲካ ነው። እኔና እሷ አብረን ቁጭ ብለን እንበላን ከዛ በኋላ አልበላንም። ማለት ትዳር ከያሽ በኋላ ነው የተራራቅ ነው እህቴ እ አዎ እሱም አለ ትዳር ከያዝኩ በኋላ ትንሽ ተራርቀናል። መጀመሪያ ላይ የሆነ ሰዓት ቀን እንኳን ባንገናኝ ማታ ማታ እናቴ ቤት እንገናኝ ነበር። አሁን ግን የለም። ታውቂያለሽ አንቺ ከወጣሽ በኋላ እኔም ቤቱን እንደለቀኩት እና እሷም እየሄደች አይደለም። ማዘሯ ቤት ፎርፋለች። ለምን እንደሆነ አላወኩም። በቃ አንቺ ከሌለ ደበረኝ እኮ ማለት ከማን ጋር ልትጫጫው በፊት ምጣላው ምን ብለው ግን አልናፈቅኩሽ? እሺ፣ አብረን ከተኛን ቆየኩ፣ እንተኛለን። አሁን በቅርቡ ለዚህ ባል ካገባች በኋላ አብረን ተኝተን አናውቅም እና ነው የሆነ ቀን መሀሪያን ነበረም እና እናይ ብዬሽ ነበር። አዎ እናይ መሀሪ የለም ስልጠና ሄዷል እና እናይ እኔ ቤት ልንካዋ ከቤት ስላል ምን በጣም ምናምን ብላ በቃ እንትን አለሽ ጥብር ጥብር ስትል ነኝ ማለት ምንሽ፣ ዝም አልኳት። እኔ ጋር እንድታደር አብረን እንድንተኛ ፈልጌ ነበር። በዛ ሰዓት ማለት ነው የምር ነጽዬ፣ አብረን እንተኛ። ስለዚህ ነገር የምናወራው ነገር አለ። እውነት እንተኛለን በቅርቡ። አብረን ያው ይሄ ቀሚስ ትናንትና ጁናይድ ነው እየሰጠን ዛሬ ምሳ እንብላበት። ቆንጆ ምሳ ልበሹ ብያት፣ ሪላክስ በቃ የሆነ በዓል እንዲመስለን ነው ያደረግኩት። ሰላም አለው እንጂ፣ ሲጀምር ሰላም አለው። በጣም ደስ ይላል። የለበስሽ እንኳን አይመስልሽም። በቃ ደስ ብሎኛል እኔ። ሲጀምር መሀሪ እራሱ ማታ ለብሼው ነው የጠበኩት። ሲመጣ ደነገጠ፣ እንዴት እንደወደደው ቀሚሱን እና ተመችቶኛል Right Bet da. ሽሮ በልሽ አለው። ባይገርምሽ ፊትፊት የመጣብኝ ሽሮ ይገርምሻል ልክ አብዬ እንደምታደርገው ድሮ ማለት ነው፣ በእንጀራው ጎዝጉዜ። ትላንትና እኮ ቤት ነው ያደርኩት። ማሚጋ እንደነች? ደህና ናት። ተመችቷታል። አምባሻ አለ። እኔን ኑሮ እንዴት ይዟታል? ያለ እኔን፣ ኑሮ ኧረ ወገን፣ ኧረ ወገን እንዴት ይዟታል? ምን ኪላ ቢሰሽ ጋሼ የራሱ ዛሬ ለሊት መጣ ቤት። ለምን እንደመጣ ነው፣ እኔ ጋ ለድመቶቹ ምናምን ይዞላቸው መጣ። ለድመቶቼ ሳንባ፣ ለውሻው ስጋ ይዞ ሰጥቶን ቻው ብሏቸው፣ አሁን ደግሞ ለምለም ቤትና ማየ ቤት ላይ ነው። እኔም ቤት ይዞላቸው መጣ። እግዚአብሔርና በጠዋት በስማ እያከፋፈለ ነበራ። አባቴ እንስሳ በጣም ነው የሚወዳው። የእንስሳ ዴሊቨሪ ነው። እንስሳ በጣም ይወዳል። ለምሳሌ እንደ ድመት፣ እንደ ውሻ። ውሻ ቤት ጠባቂ ነው ይላል። ውሻ አንድ ውሻ ከሁለት ዘበኛ ይበልጣል ይላል አባቴ። ውሻ ከሀዲ አይደለም ዘበኛ ይክዳል። እና ውሻ በጣም ነው የሚወደው። ያው እኛ ግቢ ውስጥ ብዙ ነገር ተከስቶ በውሾቻችን ነው አይደለ እንትን ያለው ውሾች ከሰው በላይ ናቸው ይላል አባቴ። እና አያቴ ቤት፣ እኔ ቤት፣ ነጻነት ቤት፣ ለራሱ ቤት በጣም ብዙ ገዝቶ ያከፋፍላቸዋል እየሄደ ማለት ነው ደግሞ ሁላችንም ድመት እናውሻለን። እኔ ጋር ሁለት ድመት እኔም ጋር ሁለት ድመት እነሱ እሾች ግን ይጠብቃሉ? አይጠብቁም። ሞኝ ነገር ይመስሉኛል። ይሄ በገንዘብ የሚገዙት በገንዘብ የሚገዙት ውሻ ሞኝ አይደሉም። እንጃ ነው ያላቅም የሆነ እንደ ጅል ነው የሚያደርጋቸው። አላቅም ብቻ ነው እንጃ። በጣም ደቀቅ ስላለ ነው እኮ ምብዬ ነው። እኔም ደቀቅ ብዬ ነው ያዘዝኩት እኮ በዚህ ምሽ ትእዛዝ ላይ ትበልጭኛለች። በነገራችን ላይ እኔ እኮ አልችልም። ኧረ ተይ እንደውም ማህሪ ይሻላል። እኔ የማያጠግበኝ አላዝም። ብዙ ሰው እዚያ እሺ አንተ ምናምን ይላል እኮ፣ ምን ይታዘዝ ሲባል ማለት ነው። ምን ትያለሽ? ምን ስልሽ፣ ምን ምን አለ ትያለሽ? እኔ በየዓይነት ቤት ነው የማውቀው። አንቺ ደግሞ ጥብስ ጥብስ ቤት ነው የምታውቂው። የእኔ ሊያልሽ በየዓይነት ቤት ነው እኔ በየዓይነት እንጃ አይ እኔ ብዙም እኮ ለስጋ ፍቅር ስለሌለኝ ነው። ብዙ የስጋ ፍቅር የለኝም። እበላለሁ ግን እንዲህ በጣም በጉጉት ምናምን አይደለም። እኛ ቤት በጣም ስጋ የሚወዱት ፈርስት ብሩኬ አለች፣ ደግሞ አንድ ማርታ የምትባል ማርታ፣ እንደ እርጉዝ ነው አባት የምታዘው ስጋ ማለት ነው። እሷ እና በረከት በጣም ይወዳሉ ስጋ በጣም እናቴ ደግሞ ብዙም አይደለችም። እኔ በእናቴ ነው የወጣሁት እና ብዙም ለስጋ ፍቅር ብዙም አይደለችም። በዚህች ምድር እንደ ስጋ ምግብ የለም። ችርስ ችርስ። ማን ነው እንዲያቀርበው የሚበላው ያ ሾ ይመቻት። ማርያምን ስለው ደስ ይላል እንትን ነው

አመሰግናው፣ አመሰግናለሁ። ሀፒ በርዝ ዴይ ነፃነት፣ እኔ ፍቅር። በጣም ነው የማመሰግን ነው፣ የእውነት እኔ አልጠበኩም። ዛሬ የምሳ ልጋብዝ ስትይ በደስታ ነበር የመጣሁት እና ግን በቃ አላቅም። ጠዋት የሆነ ሰው ሀፒ በርዝ ዴይ ስለሆንክ ብሎ ስጦታ ስለሰጠኝ በቃ በዛ ጣል ታውቂያለሽ። እና በጣም ነው የማመሰግነው የእውነት አልጠበኩም። እጁን የሄድን በጣም አመሰግናለሁ፣ ነው ሁለታችንም። የእውነት በጣም ነው የማመሰግነው እና ቆረስ በአንድ ድንጋይ ሁለት ወፍ ማለት ነው። በጣም በጣም በቃ እኔ አንቺ ደስ እንዲልሽ ነው የፈለግኩት። እኔ እናት የምር አትቀብኝ

ባለፈውም ያው ያልተገኘሁበት ጉዳይ ብዙ ነገር ነበረ። እንደገና እንደዚህም ቆንጆ ስላደረግኳቸው ነው። በዚህ ቀሚስ እንደዚህ አሻግርልኝ። በዚህ ልብስ እርግጠኛ ነኝ ይሄ ልደት ሲከበረበት የመጀመሪያው መሰለኝ ልደት። በጣም ነው የማመሰግነው፣ እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ በቃ። አሜን በድራችን በጥሩ ነገር በአሪፍ ነገር መላሽ ያርገኝ እና ደስ ስላለሽ እኛም ደስ ብሎናል። አመሰግናለሁ። የሚገርም አጋጣሚ አይደለም። በጣም በጣም ለሙዬም አመሰግናለሁ። የኔ ወራ ብቻ አንቺ ደስ ይበለሽ። በጣም ድብርት ላይ ስላለች፣ አመሰግናለሁ። እህቴ፣ ደስ እንዲላን የፈለኩኝ። አመሰግናለሁ። ማርያምን፣ አመሰግናለሁ። አቤላው አንቺ ልቅልቅ ነው እንዴ? አረክሽ ደሞ ሌላ ከለር ሶፍት አለ ጉዳዩ በቃ አምሯል። ሀመር መሰለች

የዛሬ አመት ነው፣ የዛሬ ሶስት አመት ነው። ከእንቅልፍሽ በሌሊት መጥቼ ትዝ ይልሻል። ከጋሼ ተጣልተሽ ከጋሼ በባሌ መታ ጊዜ ሌላም ታሪክ አለው። ይሄ የከባድ ታሪክ ነው። ይኸው እግዚአብሔርን ነው መለጆን አይደል? ሶስት አመት ነው እኔ መንገድ ሄጄ መሸብኝና ሁለት ሰዓት ነው ቡታ ጀራ የገባት። ግን ሁሉ ነገር አዝዣለሁ፣ ሁሉ ነገር ተስተካክሏል፣ ቤቱ ራሱ ዲኮር ተደርጓል። ሁለት ጓደኞቿ ደውዬ ነግሬያቸው ቤት ዲኮር አድርገዋል። እነሱም የለምሊ ፕሮግራም አላት ብለዋታል። ከዛ በኋላ እየደው መጣውና ደጅ ደረስኩ። ሰላም ለዚህ ቤት ብዬሽ ስመጣ ሁሉ ምትብሏል፣ ይሁን ፊታቸው ማለት ነው። አሃ ምንድነው አልኩኝና፣

ሳር ለከብቶቹ ስጭ አላት። ከዛ እኛ ቤት ደግሞ የከብቶቹ ሳር ማለት ነው ሁለት ሳር ላይ መሰጠት አለበት። እራት በዛ ላይ ቆጥ ላይ እኮ ነው ያለው። እንደዛ ዘንጠሽ ማለት ነው። ዘንጣለች፣ ግን እሱ ዝነጠው አይደለም። የታየው ለከብቶቹ ሳር ስጭ ነው ያላት። በቃ ሁለት ሰዓት ሲያይ ሁለት ሰዓት ሦስት ሰዓት ሆኗል፣ ሳር አልተሰጠም። ላሞቹን ቧይ እላሉ። እቺ ሳልሆነች ሽርጉድ ትላለች ከጓደኞቿ ጋር አዋረደኝ። እዛ ጓደኞቹ አድሮስ ከባድ ነው። በጣም ከባድ ውሃ የሚሰጣቸው የከብቶች ውሃ መስጫ ባል ያለ በሱ ይዞ ኮሊደሩ ጋር ነው ልውስ ያረጋት ብቻ ግን አረገኝ። ወለሉ ላይ ኮሊደሩ ላይ ልጆቹን እዛው ነበር በጣም ሰርፕራይዝ ነው እንጂ ገራሚ ነው። እንደዛ ባይሆን ኖሮ ይረሳ ነበር። አቀም ካሰሽ በባሊ ማለት ነው። ደብድቦ ደብድቦ ነው እንጂ ለማንኛውም ቤተሰቦቻችን የነበረን ጊዜ በጣም ደስ ይል ነበር። በጣም ነው የማመሰግነው፣ በእጅጉ አመሰግናለሁ። የእውነት እኔ አልጠበኩም። በቃ ጠዋት እንትን ሀፒ በርዴ ስለተባልኩኝ በቃ አሁን ያም ጎጆ ስትይዙ ደግሞ ሁሉም ነገር ልክ እኔ ብቻ አላውቅም እና ብዙ መናገርም አልችልም። አልጠበኩም፣ የእውነት ስነግራችሁ አልጠበኩም። እና በጣም ነው የማመሰግነው፣ ጁናይድንም ለምለምንም ሁለታችሁንም በእጅጉ አመሰግናለሁ። ዜራ አክብርልኝ። ስለነበረን ቆይታ ይሄንን ይመስል ነበር። መልካም ጊዜ፣ መልካም ቆይታ። ባይ ታንኪ ዩ።